እግዚአብሔር አምላካችን የተባረከ ይሁን። ክብር ለእግዚአብሔር ይሁን። አሜን። እዚህ ለመገኘታችን የእግዚአብሔር ጸጋ ስለሆነ እናመሰግነዋለን። አሜን። የእግዚአብሔር ጸጋ ማለት ነፃ ስጦታ ማለት ብቻ ሳይሆን የእግዚአብሔር ጸጋ ማለት ለማይገባው የተደረገ የተበረከተ ስጦታ ማለት። የእግዚአብሔር ጸጋ ማለት በሌላ ቋንቋ የእግዚአብሔር ጸጋ ማለት አንድ ሰው ሲያብራራ እንዲያለ የእግዚአብሔር ጸጋ ማለት አለ ፓስተር ጃክሶፍ ማለት ነው። አንድ ሰው ነበረ እና ይህ ሰው ከቤት ወጥቷል። ጓደኛው ወደ ቤት ይሄድና ባለቤቱ ይገላታል። ባለቤቱ ይገላትና ደሙ ወደ በሩ ይመጣል። ይህ ሰው ወደ ቤት ሲገባ ሳለ ደም ያ ደሙ ምንድን ነው ብሎ ወደ ውስጥ ሲገባ ባለቤት ሞታለች። ዞር ብሎ ሲያይ ገጀራ ይዞ ጓደኛው ቆሟል። እሱ ሽጉጥ ይዞ ማጥፋት ይችላል፣ ሊገላው አይችልም። ነገር ግን በዛ ፈንታ ለሰራው ስራ ቼክ አንድ ሚሊየን ዶላር ቼክ ፈርሞ ለሰራው ስራ እንካ ብሎ መስጠት ነው የሚገባው። ሌላ ሆኖ የማይገባውን ነገር መስጠት ነው። እግዚአብሔር ለእኔና ለእናንተ እንደዛ ነው ያደረገ። ለእኔ እና ለእናንተ እንደዛ የተደረገልን ሰዎች ነው። በእግዚአብሔር ፊት የሚያስቆመን ምንም አይነት ጸጋ የለን። የሚያበቃይ ትንሽ መልካምነት የለን። ትንሽ ኮንፊደንስ የለን። እግዚአብሔር ፊት የመቅረብ ነገር ግን አንድ ነገር ተደረገልን። የማይገባን ስጦታ በማን አማካኝነት ተሰጠን? በክርስቶስ ኢየሱስ አማካኝነት ከምንበላው ምግብ ጭምር ማለት ነው። ክብር ለእግዚአብሔር። የምንበላው ምግብ የክርስቶስ ኢየሱስ ደም ያለበት፣ ከዚያ የተነሳ ነው አሁን እዚህ ያለ ነው እና እድሜያችንም ጭምር እግዚአብሔር የቆጠረው መጽሐፍ ሲናገር በማን ቀኝ ተቀምጣችኋል ይላል። በማን እኛ እንደዚህ አይነት ሰዎች ነን። ክብር ለእግዚአብሔር። ዛሬ ከእናንተ ጋር አንድ ክፍል እንመለከታለን። የምወደው ትምህርት ነው። እግዚአብሔር ይናገረናል ብዬ አምናለሁኝ። ኢሳያስ ምዕራፍ 53 ያ የተሰቃየው መሲህ ኢሳያስ የጻፈው ነው። የሚሰቃየው መሲህ ብሎ በትንቢት ራቅ ብሎ ያየው ስለ መሲሁ የተናገረው 12 ቁጥር ያለው ክፍል ነው። ከዛ ቁጥር ውስጥ አንዱን ቁጥር ብቻ እንመለከታለን ዛሬ ቁጥር 10 ላይ ያለው እግዚአብሔርም፣ መጽሐፍ ቅዱስ ካላችሁ መክፈት ትችላላችሁ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔር ፈቃድ በእጁ ምን ይልለታል? ይከናወንለታል ይላል። ክብር ለእግዚአብሔር ይሁ፣ እንጸል የዘላለም አምላክ እግዚአብሔር ሆይ እናመሰግናለን የከበረው ቃል ቅዱስ የሆነው ቃል እኛ ኃጢአተኞች እንድንከፍተው እንድንወያየው እድል ስላገኘን እጅግ አድርጌ ያመሰግናል። ይህ ቃልን ልብን ያሞቃል። ይህ ቃልን አእምሮን፣ ሃሳብን ህይወትን ይለውጣል። እግዚአብሔር ሆይ በዚህ ቃል ላይ የተገለጠው ጸጋ በጌታ በኢየሱስም ያገኘን ዘንድ እኔ እጸልያለሁ። እነሱም ብቻ ሳይሆን እኔም መቀበል እፈልጋለሁ። እግዚአብሔር መንፈስ ቅዱስ ይናገር ዘንድ እኔም እየገባኝ እግዚአብሔር ሆይ ከዚህ በረከት እካፈል ዘንድ እጠይቀሃለሁ። ስለምትናገረን አመሰግናለሁ። በልጅ በክርስቶስ ኢየሱስም አሜን አሜን። የእኔ ዘር ምርጥ ነው በሉ እስኪ። ድምፃችሁን ከፍ አልጋችሁ። እስኪ የእኔ ዘር ምርጥ ነው በሉ በሉ እስኪ። ፖለቲክስ አይደ ስለ መጽሐፍ ቅዱስ ዘር ነው የምናወራው በክርስቶስ ኢየሱስ የተወለድን ሰዎች ነው። መጽሐፍ ሲናገር ሳለ እግዚአብሔር በፈቃድ ከፍቅሩ የተነሳ ዓለማትን እንደፈጠረ መጽሐፍ ቅዱስ ይጀምራል። ዘፍጥረት ምዕራፍ አንድ ላይ ስታነቡ እግዚአብሔር አብ በራሱ ፈቃድ በልጁ በክርስቶስ አማካኝነት በመንፈስ ቅዱስ በማምጣት ስራ ውስጥ በነዚህ በሶስቱ ጥምረት ውስጥ እግዚአብሔር ምድርን እንደፈጠረ እናገኛለን። በዛ በፍጥረት ወቅት እግዚአብሔር አብ ፕላነር ነበር። እቅድ ያወጣው እግዚአብሔር አብ ነበር። እግዚአብሔር ወልድ ደግሞ ጠሪ ነበር። የጠራውን የሚያመጣ ደግሞ እግዚአብሔር መንፈስ ቅዱስ ነበር። እነዚህ ሶስቱ በአንድነት ፍጥረትን እንደፈጠሩ መጽሐፍ ቅዱስ ይናገራል። እና በስድስተኛው ቀን ሰውን ይፈጥር ዘንድ እግዚአብሔር ከበጎ ፈቃዱ የተነሳ ፈለገ። እግዚአብሔር ማለት መዝሙር ምዕራፍ 27 ላይ ማንም ሊደርስበት በማይችል ክብር ውስጥ የሚኖር የነበረ ነው። ማንም አያስፈልገውም፣ መላእክቶችም አያስፈልጉትም። ብቻውን የኖር አምላክ ነው። ስለ እርሱ ሲናገር ሳለ ሙሴ ስም ማን ነው ብሎ ሲጠይቀው ያለና የነበርኩ ብሎ ነገረው። ወደኋላም እግዚአብሔር አይታወቅም፣ ወደፊትም እግዚአብሔር አይታወቅም። ከፍቅሩ የተነሳ ከፍቅሩ የተነሳ ማንም ፈጠረው ሰውን ሲፈጥረው እናያለን። ሰውን የፈጠረው ከምድር አፈር አበጀው ይላል መጽሐፍ ቅዱስ። ከምድር አፈር አበጀው ሲል ሳለ ሰው የተፈጠረበትን ነገር ካየን ክብር የለው የተፈጠረበትን እጅ ካየን ደግሞ ዘላለማዊ እጅ ስለፈጠረው የሰው ልጅ ክቡር ነው ብለን እንናገራለን ። ታዲያ በእንደዚህ አይነት አፈጣጠር ሰውን ከፈጠረ በኋላ እግዚአብሔር በስድስተኛው ቀን የፈጠረውን ሰው በምድር ሁሉ ላይ እንዲገዛ ስልጣን ሲሰጠው እናያለን። እንግዲህ ስልጣን ሲሰጠው ሳለም በመፈጠር ሂደት ውስጥ ስልጣን እንዲገዛቸው የተሰጡት ፍጥረታቶች በእድሜ ይበልጡታል፣ የሚገዛቸው ሰው ደግሞ በእድሜ ያንሳል። ምክንያቱም በስድስተኛው ቀን የተፈጠረው ሰው ስለሆነ በሶስተኛ ቀን የተፈጠረው ትል አዳምን ትበልጠዋለች። በሶስተኛ ቀን የተፈጠረው ሳር በመገኘት አዳምን ይበልጡታል። እና በአምባገነነት እንዳይገዛቸው በምን ይበልጡታል? በእድሜ ይበልጡታል። እነዚህ ፍጥረታቶች እንዳይገዙለት ደግሞ ሲመለከቱ እግዚአብሔር ሰውን በምንድን ነው የፈጠረው? በእጁ ነው የፈጠረው። ይገዙለት ዘንድ ግድ ይላቸዋል። ስለዚህ በእንደዚህ አይነት ሁኔታ እግዚአብሔር እንዲያስተዳድር ምድርን ሲሰጠው እንመለከታለን። በዛ ውስጥ ደግሞ ኤደን ማለት ምድር ማለት ነው። በኤደን ውስጥ ገነትን ተከለ ይላል መጽሐፍ ቅዱስ። በዛ በገነት ውስጥ ደግሞ ተማርኮፍ ጋር የእግዚአብሔር ትእዛዝ ነበር። ምንም ነገር የማይፈልግ ኃጢአት አልባ የሆነ ነገር ብቻ የሚፈልግ የእግዚአብሔር ሕግ እዛ ኤደን ገነት ውስጥ ነበር። በዛ ውስጥ የእግዚአብሔር ማርክ ነበር፣ የእግዚአብሔር ማርክ ነበር። እንደምታውቁት በዛ በኤደን ገነት ውስጥ እግዚአብሔር የተናገረው ትእዛዝ ነበር። ሴት እህቶቻችን እናቶቻችን ብልህ መሆናቸው ይታወቃል ከወንድ በበለጠ። ነገር ግን በዛ ወቅት ላይ የታየው የሴት ልጅ ሞኝነት ሲገለጥ እንመለከታለን እና አትብሉ የተባሉትን ነገር በሉ፣ በኃጢአትም ወደቁ፣ ኃጢአትም ገባ። ዲስኦቢዲንስ አለመታዘዝ ምድር ላይ ተከሰተ። በዚህ ምክንያት ሰው ለዘላለም ሞት ተላልፎ ተሰጠ። ኤፌሶን ምዕራፍ ሁለት ቁጥር አንድ ላይ በበደላችሁና በኃጢአታችሁ ምክንያት ምንድናችሁ? ይላል ሙታን ናችሁ። ከዛ ቁጥር ሶስት ላይ እናንተ ከፍጥረታችሁ የምልጆች ናችሁ ይላል። የምልጆች ሲወለድ በእግዚአብሔር ዘንድ ተቀባይነት የሌለው ሰው ሆነ። ሰው ማለት ሲወለድ በፍጥረቱ ሕፃን ልጅ በእግዚአብሔር ዘንድ ተቀባይነት የሌለው ሆነ። ተቀባይነት የሌለው ሆነ፣ እግዚአብሔር የማይፈልገው ነገር ሆነ። ከዛ እግዚአብሔር በዛ በኤደን ገነት የነበረውን ነገር በሙሉ ካየ በኋላ አስወጣቸው አስወጣቸው ዛሬ ሰው ቤዚክ ኒድ የሚላቸው ነገሮች ስንት ናቸው ሶስት ናቸው ቤዚክ ኒድ የሚባሉት ልብስ ምግብና መጠለያ እነዚህ ቤዚክ ኒድ የተባሉት የታጡት ያኔ በኤደን ገነት ነው ልብስ የእግዚአብሔር ክብር ጸጋቸው ሆኖ ይለብሱ ነበር ያንን ነገር አጡ መጠለያ ገነት ቤታቸው ነበር ተባረሩ እንደዛም ልብስ መጠለያና ምግብ ነበር የሕይወት ዛፍ ፍሬ እዛ ቦታ ላይ ነበር እሱንም እንዳይበሉ ከገነት ተባረ። ከዛ ጊዜ ጀምሮ የሰው ልጅ ሚኳትተው ሚማረው ሚጥረው እነዚህ ሶስቱ ነገሮችን ለማግኘት ነው። ሶስቱ ነገሮች ለማግኘት ነው። ከዛ ጊዜ ጀምሮ በምድር ላይ እንደ ኃጢአት፣ ከዛ ጊዜ ጀምሮ አዳምና ሔዋን እግዚአብሔር አስወጣቸው። እግዚአብሔር ሲያይ እንደ ኃጢአት የሚታተም ነገር የለም። ምድር ላይ ኃጢአት እጅግ በጣም በዛ። እግዚአብሔር ኃጢአትን ለማጥፋት ብዙ ነገሮችን ጥረት አደረገ እግዚአብሔር ኃጢአትን ለማጥፋት የመጀመሪያው የውሃ ጥፋትን አመጣ የውሃ ጥፋት አመጣ እግዚአብሔር ሞከረ ነገር ግን አልተሳካም በጣም ፈጠነ የኃጢአት ሂደት እሳት አመጣ እግዚአብሔር ሰዶምን አጠፋ ኃጢአት አሁንም ፈጠነ ብዙ ነገሮችን እግዚአብሔር ሞከረ ምንን ለማጥፋት ኃጢአትን ለማጥፋት ነገር ግን ኃጢአት ሊጠፋ አልቻለም አዳም የሚለው ቃል ሂውማን ሬስ ማለት ነው ወይም ማንካይንድ ማለት ነው የአንድ ሰው ብቻ ሳይሆን የብዙ ሰዎች ስም ነው የብዙ ሰዎች ስም ነው። ዘፍጥረት ምዕራፍ አምስት ቁጥር አንድን ማንበብ ችላላችሁ። የሄብሩ ቃል አዳም ማለት ያ ማለት ነው። ያ ማለት ምን ማለት ነው? እግዚአብሔር አዳምን ሲፈጥረው ሁሉንም ሰው በአንድ ሰው አደረገ ማለት ነው። በአንድ ሰው አደረገ ማለት ነው። ህይወትን የፈጠረው እግዚአብሔር አንድ ጊዜ ብቻ ነው። ያም ህይወት በእግዚአብሔር ዘንድ ክብር የሌለው ወይም እግዚአብሔር የማይፈልገው ህይወት ሆነ። ስለዚህ የአዳም ዘር ስናይ አዳም በምሳሌው ልጁን ወለደ ይላል እና ምድር ላይ ኃጢአተኛ ሰው በሙሉ በዛ ኃጢአት የሚያደርግ ሰው በሙሉ በዛ። ሁለት ምልከታዎች አሉ። በክርስትና ሰው ሲወለድ ነው ኃጢአት የሚያደርገው ከተወለደ በኋላ ነው። ልጅ እያለ ኃጢአት አያደርግም ይባላል። አንድ ምልከታ ደግሞ አለ። ሰው ልጅም እያለ ኃጢአተኛ ነው ብሎ የሚያምን ሰው አለ የሚያምን ሰው አለ። እነዚህ ሁለቱ ምልከታዎች እዚሁ ቤተክርስቲያን ውስጥ ያሉ ምልከታዎች ናቸው። ነገር ግን በነዚህ በሁለቱም አቅጣጫ ቢሆን የሰው ልጅ ኃጢያተኛ ነው፣ ኃጢያተኛ ነው በፈቃድ ቢባል ከ18 ዓመት በኋላ እያንዳንዱ ወደ ገዛ መንገዱ ምን አለ ይላል፣ አዘነበል ሁሉም ኃጢያትን ማድረግ የሚፈልግ ሰው ሆነ መጽሐፍ ሲናገር ሳለ ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢያት ሰርቷል የማን ክብር ጎሎታል ይላል። ሮሜ ምዕራፍ 3 ቁጥር 9 ላይ ጻድቅ አንድም የለም ይላል። በእግዚአብሔር ፊት ችሎ የሚቆም ሰው የለም። ኢሳያስ ምዕራፍ 64 ቁጥር 6 ላይ በአንድነት ሁሉም ተበላሽተዋል ይላል። በአንድነት ሁሉም የማይጠቅም ሆነዋል ይላል ለቅሰዋል። ጽድቃችን እንደ ምንድን ነው አለ? እንደ መርገም ጨርቅ ነው። የነማን ጽድቅ መሰላችሁ? የነ አብርሃም ጽድቅ ሲታይ በእግዚአብሔር ፊት እንደ መርገም ጨርቅ ነው። እንደነ ዮማይነት ያሉ ሰዎች ወደ እግዚአብሔር ፊት ሲቀርቡ የእነሱ ጽድቅ ምንድን ነው? የመርገም ጨርቅ ነው። እግዚአብሔር የሚቀበለው ይወት ጠፋ። ምድር ነው እግዚአብሔር የሚያየው የሚፈልገው ህይወት ጠፋ። ብዙ አዳሞች ምድር ላይ ታዩ። ብዙ አዳሞች ሁሉም ኃጢያት የሚያደርጉ ነው። ብዙ አዳሞች ተስፋ የሌላቸው ሰዎች። ብዙዎች ብዙ ነገር ጣሩ፣ አደረጉ። ነገር ግን ወደ እግዚአብሔር ፊት የሚያቀርብ ነገር ጠፋ። እግዚአብሔር ታዲያ እንዲህ አለ። ይህንን አዳም መግታት ፈለገ። ይህንን ኃጢያት እየሰራ የሚሄደውን አዳምን ማብቃትና ማስቆም ፈለገ። ስለዚህ እንዲህ አለ። የስንተኛው አዳም ተገለጠ ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ስንተኛው አዳም ሁተኛው የመጨረሻው አዳም፣ የመጨረሻው አዳም እግዚአብሔር መግለጥ ፈለገ። የመጨረሻው አዳም ኤለን ኋይት ሁለተኛው አዳም ብላ ትጠራዋለች። እኔ ያው ችግር የለውም ሶስተኛ አዳም እስከሌለ ድረስ። የመጨረሻው አዳም ግን ተገለጠ። ይህ የመጨረሻው አዳም ሉቃስ 1፥35 ላይ መልአኩ መጣና እንዲያለ መንፈስ ቅዱስ በአንች ላይ ይመጣል የልዑልንም ኃይል ይጸልልሻል፣ ስለዚህም ከአንቺ የሚወለደው ቅዱስ የማን ልጅ ይባላል? የእግዚአብሔር ልጅ ይባላል። እስከዛ ድረስ የአዳም ልጅ ነበር የሚባለው ሰው እስከዛ ድረስ እግዚአብሔርን የሚቀበል ሰው አልነበረ። እስከዛ ድረስ ብዙ አይነት ስርዓቶች ነበሩ። ነገር ግን እግዚአብሔር ፊት የሚያቀርብ ስርዓት ሆነው አልተገኙም ነበር። አሁን ግን አንድ አካል መጣ ከሰማይ። ይህም ከሰማይ የመጣው አካል ወደ እግዚአብሔር ፊት የሚያቀርብ የእግዚአብሔር ልጅ የተባለ በመንፈስ የተጸነሰ አንድ ልጅ ተገኘ። ቅዱስ የእግዚአብሔር ልጅ የሚባል ኦቨርሻዱ ያደርጋል ተብሏል። ኦቨርሻዱ ምን እንዳደረገ አላውቅም። ይጸልናል ማለት ኦቨርሻዱ ይከልላል ማለት ነው ምን እንደተከለለ አይታወቅም። እግዚአብሔር ግን ከልሉ አንድ ልጁን እልካለውኛ። እግዚአብሔር እንዲህ አለ ኢሳይያስ ምዕራፍ 59 ቁጥር 16 ላይ እግዚአብሔር ተመለከተ፣ ምንም መልካም ነገር እንደሌለ አየ ይላል። አዘነ ተደነቀም ይላል። ስለዚህ የገዛ ክንዱ ምን አመጣለት? መዳንን ድነትን አመጣለት። ይህ ድነት ከእኛ የሆነ አይደለም። ይህ ድነት ከእግዚአብሔር ዘንድ የሚመጣ ድነት። እግዚአብሔር ከዛሬ 2000 ዓመት በፊት ይገልጠው ዘንድ አሰበ ከሰው አንፃር የሆነ ሳይሆን ከእግዚአብሔር ከራሱ አንፃር የመጣ መዳን፣ እኛ ስለጠራ ነው ሳይሆን ጸልየን ስላመጣ ነው ሳይሆን እግዚአብሔር በፈቃዱ ለሰብአዊ ዘር ያዘጋጀው መዳን እና ይህ የመጨረሻው አዳም ተወለደ። ቅዱስ የእግዚአብሔር ልጅ እየተባለ ያድግ ነበር። በመካከላቸው ቅዱስ የእግዚአብሔር ልጅ የኔና የናንተን ኃጢአት ይሸከም ዘንድ የኔና የናንተን በደል ይከፍል ዘንድ እግዚአብሔር ያደቀው ዘንድ በመካከላቸው ሲያርሳለ ቅዱስ የማን ልጅ የእግዚአብሔር ዩኒቨርስ በሙሉ ሲመለከት አንድ አካል አለ፣ እግዚአብሔርን የሚወክልና ሰውን የሚወክል እሱ ጌታችን ኢየሱስ ክርስቶስ የሚባል ይወለዳል የተባለው እሱ ተወለደ። ለ33 ዓመት ተኩል በምድር ላይ ተመላለሰ። በ33 ዓመት ተኩል ላይ ሲመላለስ የማን ልጅ ይባል ነበር? ይህ አዳኝ የእግዚአብሔር ልጅ ይባል ነበር። እና በጣም የሚገርመው ነገር ይህ ነገር ቀላል አድርጋችሁ እንድትወስዱት አልፈለግም። እግዚአብሔር ልጁን ኢየሱስ ክርስቶስን ሲሰጠን ሳለ በማርያም ማህፀን ላይ ሲወለድ ሳለ እማያውቀውን አካል ነው ይሁን ሰው መሆን ቀላል አይደለም እግዚአብሔር ይህ የተወለደው ልጅ ሲናገር ሳለ ዮሐንስ ወንጌል ምዕራፍ አንድ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ብሎ የተናገረው አስራ አራት ላይ ቃል ምን ሆነ ይላል ሎጎስ ምን ሆነ ሥጋ ሆነ ይላል ሰው መሆን ቀላል አይደለም የተካሄደው ነገር በድነታችን ሰው መሆን ቀላል አይደለም ቀላል አይደለም ከመካከላችን አንዱ እሺ፣ እንደ ውሻ እየጮኸ ከዚህ ውጣ ብለው የሚወጣ ሰው አለ? የሚወጣ ሰው አለ? ለምሳሌ ቅርታ፣ ፓስተር እዚህ ጋር አለ፣ እሺ፣ እንደ ውሻ እየጮኸ ቢወጣ፣ ኢማጅን። ለክርስቶስ የሰውን ስጋ መልበስ ቀላል ነገር አይደለም። እሱ እግዚአብሔር ነው። ማንም ሊደርስበት በማይችል ብርሃን ውስጥ የኖረ አምላክ ነው። ነገር ግን ለኔና ለናንተ ኃጢያት የማያውቀውን ሰው ስለኔና ስለናንተ ሆነ ይላል። ክብር ለእግዚአብሔር። እኛን አድነን ስንት እኛን አድነን ስንት ሰው ሊቀበለው የማይችለው ነገር ክርስቶስ ኢየሱስ ሲሆን እናያለን። ታዲያ ይህ ኢየሱስ ክርስቶስ ለ33 ዓመት በሙሉ በምን ላይ ተመላለሰ? ይላል በምድር ላይ ተመላለሰ እና ጌቴሰማኒ የሚባል ቦታ ነበር። ይህ ጌቴሰማኒ የሚባለው ቦታ በደብረ ዘይት ተራራ ላይ ያለ ለቢታንያ ቅርብ የሆነ ቦታ ነበር። ኢየሩሳሌም ዝቅተኛ ቦታ ላይ ነው ያለችው። ቢታንያ የምትባለው ከጌሰማኒ ቅርብ ናት። ብዙ ጊዜ የሚያዘወትረውም እነ ማርታ ቤት፣ ለዛ ነው እዛ ቅርብ የሆነ ቦታ ላይ ክርስቶስ ይመላለስ ነበር። እና እዛ ቦታ ላይ በአንክሮት ማሰብ የሚፈልግበት ቦታ ነበር። እዛ ቦታ ላይ አገልግሎቱን ከመጀመሩ በፊት የሚጸልይበት ቦታ ነበር። እዛ ቦታ ላይ ከእግዚአብሔር ጋር የሚወያይበት ቦታ ነበር። ነገር ግን በአንድ ወቅት ላይ በአንድ ወቅት ላይ በአንድ ሌሊት ላይ ጌታችን ኢየሱስ ክርስቶስ ጌተሰማኔን ከዛ በፊት በተለየ መልኩ ይጎበኘው ዘንድ ወደደ። ይህ ሰማኔ ከዛ በፊት ባልሄደው መልኩ የጎበኘው ዘንድ ፈቀደና ወደዛ አመራ። ማቴዎስ 26:39 ማንበብ ትፈልጋላችሁ፣ ትችላላችሁ። ያነ ሲጎበኘው እንዲሁ ሆኖ ነበር የጎበኘው። ደቀ መዛሙርቶቹ ሶስቱ ደግፈውት ሄዱ። ሁለት ጊዜ ሊወርቅ ነበር። ባይደግፉት ኖሮ ያ ብርቱ የነበረው ኢየሱስ ክርስቶስ ያ የሞተውም የሚያስነሳ የነበረው ክርስቶስ ይፈራና ይንቀጠቀጥ ጀምር ሄዶም አልፈ። ብዙ ሰዎች ሊያዩት የሚፈልጉትን ኢየሱስ ክርስቶስ በዛ ወቅት ላይ ደንግባት አልባ ሆነ። የህማን ሰው ሆነ። ደውለን የተሸከመ ሰው ሆነ። ያንን ቦታ ፈራው፣ ወደዛ ሄደ። መጽሐፍ ሲናገር ሳለ ስታነቡ፣ ኢየሱስ ልክ እንደደረሰ ጌቴሰማኒ ላይ ቀጥታ እንዲወደቀ ነው የሚለው። ፊት ለፊት እንዲወደቀ ነው የሚለው። መጽሐፍ ሲናገር ሳለ ስለ ጌታችን ስለ ኢየሱስ ክርስቶስ ይህንን ቦታ ሲናገር ደረሰ በጣም ፈርቷን ወደቀ ተንበርክኮ መፀለይ ጀመረ ኢየሱስ ማለት ራዕይ ምዕራፍ አራትና አምስትን ሄዳችሁ ማንበብ ይችላላችሁ ጸሎት ወደ እርሱ የሚደርስ አምላክ ቅዱሳኖች የሚሳሊዎት ወደዚህ አምላክ በዛ ወቅት ግን ተንበረከከ ተደፋና ይህንን ጸሎት ጸለያ አባቱ ፈቃድ ቢሆን ይጽዋ ከማን ትለፍ፣ ከእኔ ትለፍ፣ ከማን ትለፍ፣ ከእኔ ትለፍ፣ ከእኔ ትለፍ አለ። ይህንን ጸሎት ጸለየ። ይህ ብቻ አይደለም የሆነው ጌታችን፣ ይህ ብቻ አይደለም የሆነው። ተነሳና ሄደ። የተኙትን ቀሰቀሰና የጸሉት አደራ ሰጣቸው። ሊዝራል የጸሉት አደራ ነው የሰጣቸው። ጸልዩልኝ አላችሁ ሰው እንደሚሰጠው እዚህ ጸልዩልኝ ብላችሁ እንደምትሰጡት እሱ ሄደና ጴጥሮስ ስለ እኔ ምን በሉሀል? ጸልዩልኛለህ ስለ ሌሎች ይጸልየው የነበረው አምላክ፣ የፍጥረት ሁሉ ገዥ የሆነ አምላክ፣ ጸሎት ወደ እርሱ የሚደርሰው አምላክ፣ አሁን ግን ለራሱ አማላጭ ፈለገ፣ የሚያድነው አካል ፈለገ። ጌሰማኔ ላይ ኢየሱስ ክርስቶስ ምን እየሆነ ነበር? ጌሰማኔ ላይ ይህንን ቦታ ራቅ ብሎ የፈራው ነበር። ጨለማን ኤክስፒሪያንስ አርጎ ያውቅም ኢየሱስ ክርስቶስ ጨለማን ኤክስፒሪያንስ አርቦ የማያውቅ አምላክ ነው ዮሐንስ ወንጌል ምዕራፍ 12 ላይ ስናይ ይህንን ቦታ ፈርቶት ነበር ያቺ ሴት መጣ ሽቶ ስትቀባው ሳለ እነዛ ሰዎች ሲያወረመርሙ እንዲህ አላቸው ተዋት ለምን እያዘጋጀች ነው አለ ለምን እያዘጋጀች ነው አለ ስለዚህ ጌሰማኔ ክርስቶስ ፈርቶት ነበር የማያውቀው ነገር እዛ ጋር እየጠበቀው እንዳለ ኤክስፒሪያንስ ያላደረገው ነገር ጌሰማኔ እየጠበቀው እንዳለ ኢየሱስ አይቶ ነበር ናትዋታ ጌሰማን የተጨነቀው የተሰቃየበት ቦታ ነበር። ጌታችን የፈራው ጲላጦስ ፊት ሲቀርብ አይደለም። ጲላጦስ ፊት ሲቀርብ የሮም ገዢ አይደለም የዩኒቨርስ ገዢ የሚመስለው ኢየሱስ ክርስቶስ ነበር። በልበ ሙሉነት ነበር የቀረበው። ቀያፋም ጋር ሲቀርብ አይደለም ኢየሱስ የፈራው የደነገቀው። እነሱ ፊት ሲቀርብ ሳለ ካህኑ የሚመስለው ኢየሱስ ክርስቶስ ብዙዎች የሚገረሙት በሱ አቋቋምና ድፍረቱ ነበር። በሚመልሳቸው መልሶች ነበር። አልፈ ሲገረፍ አይደለም ኢየሱስ የፈራው ያ ብረት አይደለም እነዛ አይደለም የጎዱት። ጌቴሴማኔ ላይ የሆነ ነገር እግዚአብሔር አብ እያደረገ ነበር። ከእግዚአብሔር ጋር በነበረው ግንኙነት ነበር እየፈራ የነበረው። የተመታውም ጥፊ አይደለም የተወጋውም ጦር አይደለም። እየፈራው የነበረው አንድ ጉዳይ ነበር፣ ኤክስፔሪያንስ ያላደረገው ነገር ነበር። ጌታችን ኢየሱስ ክርስቶስ ኤክስፔሪያንስ ያላደረገው አንድ ነገር ነበር። በ33 ዓመት ተኩል ኢየሱስ ኤክስፕሪያንስ ያላደረገው ነገር ቢኖር ሀጢያትን ኤክስፕሪያንስ አላደረገው። ኃጢአትን አያውቅም። ኃጢአትን አያውቅም ከልጅነቱ ጀምሮ ኃጢአትን ራስ ወዳድነትን አያውቅም። በአምስት ሺህ ህዝብ መካከል ሲመላለስ ተሳስቶ እየተራመደ ተሳስቶ ቃል አልወጣም ከአንደበቱ እናንተ ስትነኩቆ የሆነ ቃል ታወጣላችሁ። ተሳስቶ ዛሬ እናትህን ብሎ ሰው ይመለሳል። እንዲህ ቃል አልወጣም በጌታችን አንደበት ውስጥ አንደኛ ጴጥሮስ ምዕራፍ 2 ቁጥር 26 ሲናገር በእርሱ ኃጢአት የለም ተንኮልም በአፉ ላይ አልተገኘም። ሲሰቁት መልሶ አልተሳደበ፣ መከራም ሲቀበል አልዛተ፣ ነገር ግን ለጽድቅ ለሚፈርደው ለእርሱ ራሱን አሳልፎ ሰጠ ነው የሚሉ ። ጌታችን በ33 ዓመት ተኩል ውስጥ ኃጢአትን ኤክስፕሪያንስ አላደረገም። ኃጢአትን አያውቁ፣ ኃጢአትን አያውቁ። ጌሰማኔ ላይ ግን አንድ ነገር እግዚአብሔር ማድረግ ፈለገ። እስከዛ ድረስ ኃጢአት አክት ነበር፣ ድርጊት ነበር። መስረቅ ድርጊት ነው ማመንዘር ድርጊት ነው። ሰንበት መሻር ድርጊት ነው። አክት ነበር ኃጢአት እስከዛ ድረስ። አሁን ግን እግዚአብሔር አንድ ነገር አደረገ። ያንን አክት የነበረውን ሰምቲንግ የነበረውን ሰንበት እያደረገ ነበር እግዚአብሔር ወደ ፐርሰንነት እየለወጠው ነበር። ጌሰማኔ ነ መጽሐፍ ሲናገር ሳለ አንደኛ ቆሮንቶስ ምዕራፍ አምስት 21 ላይ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሚያውቀውን ልጁን ስለኛ ምን አደረገው ይላል፣ ኃጢአት አደረገው ጀስት ፐርሰን እያደረገው ነበር እግዚአብሔር። ፐርሰን ማለት ኃጢያ፣ ሲባል ከምድር አቤት የሚባል አካል ተገኘ። ኃጢያ ሲባል ኢየሱስ ተገኘ። ሌላ ሁሉ ተሰብስቦ የዓለም ሁሉ ኃጢአት ኢየሱስ ክርስቶስ ላይ ተገኘ ማለት ነው። ስለዚህ እግዚአብሔር አብ ሲጀመር ሰውን ማጥፋት አይፈልግም ነበር። ማጥፋት የሚፈልገው ምንድን ነበር? ማጥፋት የሚፈልገው ኃጢአትን ነበር። አሁን ግን እግዚአብሔር ተመቸው። ምንን ለማጥፋት? ኃጢአትን ለማጥፋት። ምክንያቱም ሰው ሲጠራ አበበ ሲባል ሰው አበበ የወጣለት ይወጣለት አካል አቤት እንደሚለው አሁን እግዚአብሔር አብ ከሰማይ ሆኖ ሀጢያት ሲል ኢየሱስ ምን ሊለው አቤት ሊል ነው። ተገኛ አካል እግዚአብሔር አብ ተመቸው ምን ለማጥፋት ሀጢያትን ለማጥፋት። ከዛ በኋላ ወሰዱት ምን አደረጉት መስቀል ላይ ጌታችን ኢየሱስ ክርስቶስ ምን አደረጉት ሰቀሉት፣ ሰቀሉት። እዛ መስቀል ላይ እንዳስቱ ጌታችን ኢየሱስ ክርስቶስ የተቀበለ ሰው እዛ መስቀል ላይ ነበር። ኢየሱስን የተቀበለ ሰው እዛ መስቀል ላይ ነው። መጽሐፍ ሲናገር አንደኛ ቆሮንቶስ ምዕራፍ አንድ ላይ የእግዚአብሔር ኃይልና ጥበብ ጌታችን ኢየሱስ ክርስቶስ ይላል። የእግዚአብሔር ኃይልና ጥበብ ምን አይነት ኃይልና ጥበብ እንደሆነ አላውቅም። መጽሐፍ ሲናገር ሳለ ግን እዛ መስቀል ላይ እኔም አለሁኝ ኢየሱስም አለ። እዛ የተሰቀለበት ቦታ ላይ፣ የተወጋበት ቦታ ላይ እኔም አለሁኝ ኢየሱስም አለ። የእግዚአብሔር ጥበብ ምንም እንደሆነ እስካሁን አላውቅም። ኢየሱስን ገደለው፣ አንተ ግን ትኖራለህ። ስለዚህ ኢየሱስ ክርስቶስ በዛ ቦታ ላይ ቀበሩት፣ ሞተን የኔ እና የእናንተን ኃጢአት ወስዶ ማለት ነው። የምድር ሁሉ ኃጢአት ምን ላይ ተሰቀለ? ምን ላይ ተሰቀለ? ምን ላይ ተሰቀለ? መስቀል የፍርድ ቤት ትእዛዝ አይደለም የተሻረልን፣ ወገኖች፣ የፍርድ ቤት ትእዛዝ አይደለም የተሻረልን፣ የዘላለም ሞት ነው የተሻረልን መስቀል የዘላለም ቦት ሰው የፍርድ ቤት ትእዛዝ ተሽሮለት አደባባይ ላይ ይንከባለላል። የፍርድ ቤት ትእዛዝ ተሽሮለት የዘላለም ህይወት ተሰጥቶ ሰው ኖርማል ሊሆን አይችልም። ብናብዳለ ጳውሎስ ብናብድ ለዚህ ወንጌል እናብዳለን አለ ጳውሎስ። መስቀል ላይ ለተሰራው ወንጌል እናብዳለን አለ ኢየሱስም። ወሰዱትና ምን አደረጉት? መቃብር ውስጥ ማደረጉ ቀበሩት። በሶስተኛው ቀን ተነሳ። ማቴዎስ ወንጌል ምዕራፍ ሀያ ሰባትን ስናነብ መቃብሮች ምናሉ ይላል ተከፈቱ። ራይ ምዕራፍ አምስት ና ከመቃብር ተነስቶ የተደረገ ድርጊት ነው። ከመቃብር ክርስቶስ እየሱስ ተነሶ ሰማይ ሲገባ የተደረገ ድርጊት ነው። መቃብሮች ተከፈቱ። ብዙ ሰዎችም ከየት ወጡ ይላል። ከየት ወጡ? ከመቃብር ወጡ። ዘር የጀመረው አዳምና ሄዋን ላይ ነበር። ሄዋን ከማን የተወሰደች ነበረች? ከአዳም የተወሰደች ነበረች። እግዚአብሔር ሔዋን ለመፍጠር አዳም ላይ ምን አደረገበት ይላል? እንቅልፍ ጣለለት። ከእንቅልፍ ሲነቃ ሳለ ይቺ ሴት ማናት ብሎ እግዚአብሔር እንዳያቀው እ ያውቃታል ምን አለ ይቺ ስጋ ከስጌ አጥንት ከአጥንት የነቻል። ኢየሱስም ከሞት ሲነሳ ከመቃብር የተነሱት ማናቸው አላለ፣ ያውቃቸዋል፣ ከፍሎባቸዋል። እና ማናቸው አላላቸው ተከትሎ ምርኮም ማርኮ ወደ ሰማይ ገባይ በስም ይለያቸዋል። ኤፌሶን ምዕራፍ ሁለት ቁጥር ስድስት እና ሰባት ስታነቡ ከእርሱ ጋር በትንሳኤ ከተባበርን በኋላ በሚመጡ ዘመናት በማን ቀኝ አስቀመጠን? ከእርሱ ጋር ይላል። በማን በአብ ቀኝ አስቀመጠን ይላል። ክብር ለእግዚአብሔር፣ አሌሉያ። ይጸጋ ነው ያዳ ነው ይጸጋ ነው ያዳ ነው ይጸጋ ነው። እኔና እናንተን ያመጣል። አዲስ ዘር ተገኝ። ይህ ዘር ማናችሁ የሚል አይደለም። የቀጠለ ዘር ዛሬ እኔና እናንተ የማንዘር ሆነን ነው የተገኘ። ነው የማንዘር የክርስቶስ የማንዘር የክርስቶስ የማንዘር የክርስቶስ ዘር። ስለዚህ የኛ ዘር ምን ይላል? የእኛ ዘር ምን ይላል? ምን ቅድም ዘራችን ምን ይላል? ይለያል። የእኛ ዘር ይለያል። የሚበልጥ ዘር ነው። የሚበልጥ ዘር ነው። ምድራዊ የሆነ ዘር አይደለም። ያንን ዘር እግዚአብሔር ገታና የማንን ዘር አስቀጠለው ይላል የክርስቶስን ዘር አስቀጠለ። ከዛ በኋላ ባለው ህይወት ወዳጆቼ፣ እግዚአብሔር በአዳም ውድቀት አማካኝነት ሰብአዊ ዘርን አዳምን አቃምፈ አይደለም እኛ ወደ መንግሥተ ሰማያት ያስገባል። አዳምን አጥፍቶ ነው አዲስ ፍጥረት ያደረገ። ያን አዲስ ፍጥረት ነው እግዚአብሔር የሚቀበለው። አዲስ ፍጥረት ማለት ደግሞ በልጁ በኢየሱስ ክርስቶስ ውስጥ መሆን ነው። ህግ መጠበቅ አይደለም። ህግ መጠበቅ አይደለም። መጽሐፍ ቅዱስ የትኛውም ክፍል ላይ በግ በመጠበቅ ሰማይ የሚገባ ሰው አለ ብሎ አያስተምርም። ነገር ግን ሰራተኛ የሆነ እምነት አለ። ሰራተኛ በሆነ እምነት ነው የምናምን። ትሚንስ ፌስ ፕላስ ወርክ የሚል እምነት አይደለም ያለ ያመነው እምነት እራሱ የሚሰራ ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስን አምኖ አዲስ ፍጥረት ሆኖ ኃጢአት የሚሰራ ሰው የለም። አዲስ ፍጥረት ነው የሆነው። ስለዚህ የአዲስ ፍጥረት ደግሞ ምንን የሚጠብቅ ነው። ህይወቱ ገጣሚ ነው። የአዲስ ፍጥረት መስቀል ላይ የሆነው ያ ነው። የአዲስ ፍጥረት ዛሬ ስንመላለስ ሳለ ኤክስፔሪያንስ የምናደርገው ስለዚህ በወደደን በክርስቶስ አማካኝነት የሰጠ ጸጋ ይህ ነው። ቅድም ሲዘመር ድሮች ነበር ይላል። ተስፋ ቢስ ነበር ይ የአድለን ሲመጣ ሳለ ገና ደካሞች ነበር። ገና ኃጢአተኞች ነበር። ገና የማንጠቅም ነበር። እግዚአብሔር ግን በመስቀሉ ሥራ አማካኝነት ይህንን ትልቅ ወንጌልን ወደኛ አምጡቱ የዘመን መጠጠያ የሆኑን ክርስቶስ ሰጥ ስላዳነን እጅግ አድርገን እናመሰግነዋለን። ክብር ለእግዚአብሔር። እንጸል። እግዚአብሔር አምላክ ሆይ እናመሰግናለን ይህንን መዳን ለእኛ ስለሰጠን ክብር ላንትኝ። አሜን። በክርስቶስ ኢየሱስ አማካኝነት አሁን ለሚመጡ ለእነሱ ሁነኔ ስለሌለባቸው ቃል ስለሚናገር አመሰግናለሁ። አሜን። እግዚአብሔር ሆይ በዚህ በልጅ በክርስቶስ ኢየሱስ አሁንም ዘመን መጠቅ ላይ አድርገህ በመካከላችን ስለገለጥከው እናመሰግናለሁ። አሜን። በክርስቶስ ሆኖ የሚጠፋ ሰው ስለሌለ እርግጠኛ የሆነ መዳን ስለሆነ እጅግ አድርጌ አመሰግናለሁ። ይህንን አካል አምኖ እግዚአብሔር አምላክ ሆይ የሚጠፋ ስለሌለ ይህንን አካል አምኖ ወደ ኋላ እግዚአብሔር አምላክ የሚያፈገፍግ አካል ስለሌለ የገባንበት መርከብ እርግጠኛ የሚያድል ስለሆነ አመሰግናለሁ። አሜን። ጌታ ሆይ ይህንን ወንጌል ደግሞ በይበት ጳውሎስ እንደ ጸለየው ለኤፌሶን ሰዎች በመገለጥ እናውቀው ዘንድ እግዚአብሔር አምላክ ሆይ በመገለጥ ይሰጠን ዘንድ በመፈስ ቅዱስ ይገለጥልን ዘንድ እንድንኖረው እንድናውቀው፣ ኃይልን እንድናውቀው፣ የተገለጠው ማዳንን እንድናውቀው ጸጋ እንታበዛለን ዘንድ ኔ ጸልያለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።